ከነበራቸው የዩቱብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ተከታተሉኝ። ፅናት ድራማን 101 ይጀላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ፅዬ ወዬ ያለችው የሰማሁት ነገር እውነት ነው ወይ? እውነቱን ብቻ ነገሬኝ አላት። እሷ ደግሞ ስለምን እውነት ነው የምታወራው አለችው ምንድነው የምታወራው አለችው። እሱ ደግሞ ማን ነገረህ ጽ የሰማሁት ነገር እውነት ነው ማለት ነው አለ። ማነው የነገረህ አለችው። ቆይኒ ላስረዳህ አለችው። እሱ ደግሞ ቆይ ቆይ ቆይ፣ ምንም አታስረጅኝ ጤነኛ የሆነ ሰው ይህን ነገር በፍጹም ሊያደርግ አይችልም አለ። ኪራ ያደረግኩት ነገር ልክ ባይሆንም ግን ደግሞ ወይ እናትየዋ ፊት ደን ላስረዳህ ወይ አለችው እሱ ደግሞ በጣም ተበሳጭቶ ወጥቶ ሄደ። ያው እንግዲህ ቤቲን በነገራችን ላይ ቤቲን ቪዲዮ ቀርጸዋት ነበርና ያንን ቪዲዮ ጽናትን፣ ጌም የምጫወትበት ስልክሽ ነው ውጭ ብላ እንግዲህ ወደ እናቷ አጋልከዋል እያንን ቪዲዮ ማለት ነው። ስለዚህ እች ልጅ አበደች ይባላል። እንዲ ያላበደች አውቃ ነው አውቃ በጽናት ላይ እየተጫወተችባት ነው። እንደ የጽናትን ትዳር የጽናትን ቤት ለማፍረስ የማታደርገው ነገር የለም። እች ቤት የምትባል ከይሲ ማለት ነው። ጽናትን በጣም ተፈታተነቻት። ጽናትዬን፣ የምስኪን አይዞሽ አይዞሽ። በጣም ነው የምታሳዝኑ። ሆ ማን በላጠው ማን ይቃጠላል? ማን በላጠው ሽንኩርት ይቃጠላል። እኔ ሰላም የናጣው ትላለች ሊና ደግሞ እኔ እዚህ ቤት ብመጣ ሰላም አገኛለሁ ብዬ የባሰ ሰላም የናጣሁኝ በወጣኝ። ከዚህ በኋላ እኔ የማውቀው እንዴ እያለች ነው። እኔ እኮ ተቃጠልኩኝ እያለች ነው ተቃጠልኩኝ። ከዚህ በኋላ ደግሞ የቤት እናት ስትመጣ ድንግጥ ብላ ተነሳች። ወይ እማዬ አለቻት። እንዴት ነሽ ልጅ ደህና ነሽ ወይ አለቻት። ደህና ነሽ አለች እማዬ ደህና ነሽ ለኝ በጣም ናፍቀሽኝ ነበር እኔ ምን ፍቅ ብለሽ ነበር የኔ ማር አለች። ለማንኛውም ምን ይወጣላችሁ መሰለኝ አለች። አዎ እንደዛ ነው የምሻለው አለቻት። ልክ አሁን እንዳደረግሽ በሰው ነገር ጥልቀ ከማለት በውጪ አለቻት። በራሷ ክፍል እሺ እሺ ብላ ዲና ሞታ ሄደሽ ጎግል ምጫዋ የቤት እናት ምን ትመስላለች አንጂ ጨበሪያ ማለት ወይ ጉድ! የቤት እናት በጣም ኃይለኛ ሴትዮ ነች። እማዬ እንዴት ነሽ? አለቻት። ወይኔ ልጅ አምጥቶ እዚህ ሰፈር ያስቀምጥሽ የቀኑ ማስጠላት ያን የመሰለ ቤት ተሽ አለች። እማዬ እኔ ና ከራየን ዜ ቶስድ የመጣሽው አለቻት። አይደለም ያችን የምታሸግርሽን ጽናትን ልኳላሳየት አላሳየት ነው አለች። ማንን ጽናትን? አለች። ከዛ እሽ እማዬ በጣም አመሰግናለውሽ ከአሁን በኋላ እኔና ኪራ እየመን የሚያስቸግረን ማለት ነው አይደል? አለች። ያው ከማንም የመጡ ልቅምቅምማ ልጆች እንዲያስቸግሩ አልፈልግም። ያለግም ማን ነው ግን ለዚች ለቤት እናት የልብ ልብ የሰጣት ኪራ ነው። በነገራችን ላይ ኪራን የልብ ልብ ሰጥቶ እስከ ፅናትን ለማናደድ እኔ አሁን እዚህ እውነት የልብ ልብ ተሰምቷቸዋል። አሮጊት ሴትዮ ማለት ነው ቤቲ ደግሞ ማናት ሌና ደግሞ ይህን ማለዚህ መናገር አለብኝ እንዴ በኋላ እሷ ሊወስድ የመጣ ጎርፍኒንስ ቢወስደኝ እያለች ሊና ደግሞ እያሰበች ነው። ቀይ ግድ የለም ለጽናት እነግራታለሁ እያለች እንግዲህ በእነዚህ አጫጭር ቀሚሶች ላጥላጥ ትላለችና አሁን ምሮ ደግሞ ጉድ ጉድ ስትል አቶ ናሁምናት ምጥትን አሁን የመጣህ እንዴ ስትል እናት እያዋላቸው እንዴት ዋልሽ አሉ ደግሞ ይህ እናሁም እናት እንግዲህ ያው ምሮን በጣም እያስጨነቋት ነው ምሮ ወድ አይደለም እንግዲህ ከፈጣሪ የመጣ ነው ያው ልጅ ባለመውለዷ እናትየዋ ደግሞ እንግዲህ እንዲፈታት እያደረጉ ነው በፊት ልጅ ውለድ ውለድ ውለድ እያሉ ነበር አሁን ደግሞ እውነቱ ሲነገራቸው ደግሞ ለማፋታት እንግዲህ ከናሁም በስተጀርባ ምሮን እያጨናነቋት ነው ለምን እናሁም ካለ እንዲትናገር አይፈቀድለትም አይፈቀድላቸውም እና አሁ እንግዲህ ከነአሁን በስተጀርባ እየመጡ ምሮን እየጨቀጨቋት ነው ማለት ነው። ፈጣሪ ከእንደዚህ አይነት አማቶች ይጠብቀ። ልጅ የሚወለደው ያው ከፈጣሪ ፈጣሪ ሲሰጥ ነው። አይደለም እንዴ? ስለዚህ ትዥ ወደ አይደለም ግን አማትየዋ እንግዲህ እንደዚህ አይነት አማት ፈጣሪ አይስጣችሁ። እውነት እንደዚች አይነት አማት አይስጣችሁ፣ በነገራችን ላይ ማለት ነው እና መጣሽ እንዴ ምግብ ሰርች ምግብ ሰርች ሳልጠብቀሽ አለች ምሮ የልቅ ጉልበሽን ቆጠባ አድርጊና ለናሁሜ ስሪለት እሺ ማሚዬ አለች ምን ሽናሞች ነው አሁን ረደናኒ አሁን ትንሽ ቆይ ተወኝ ትተወኛ ቶሮ ቶሮ አገግቢ ልጄ ከስራ ሲመጣ ቤቱን ፏር ገሽ ጠብቂው እሺ አለች እስካሁን ያልነገርኩሽ አንቺም ታውቂያለሽ ብዬ ነው። አዎ አለች። ኧረ አይጠፋም አለች። ሲመጣ እንዲያርፍ እኮ እንዳልሽ ነው የማደርገው። እኔ ግን አታስዋሽኝና እዚህ ኩሽና ገብቶ ሰርቶ የማያቅረጅ አሁን ገብቶ ሲሰራ ደስ አይለኝም። አንዳንዴ ሲያመኝ ይሰራል። ለእዛ ነው ያው፣ አለች። መሩዬ ማለት ነው እናትየዋ ደግሞ እና ሰራተኛ ይመጣልሽ ስትበይ እምቢ አልሽ፣ ልጅ ምን እንዲሆን ነው የምትፈልጊው? እያሏት ነው። እሺ በቃ ወይ ካልሆነ ሰራተኛ ይመጣን፣ አለች አዎ። ወንድ ልጅ ደግሞ ምንድን ነው ኩሽና ኩሽና የሚል መጠመጠው ምን ይሰራን? እንደዚያ አይነት ነገር ደስ አይልም አሉ። እንግዲህ ምሮን እያስቀየሟት ነው እነዚህ ሴትዮ። አሁን ደግሞ እዚህ ጋ ጽናትና ኪሩቤል እንዲሁም ሊና ባለችበት እቺ ቤት እና ትልዷ አይሆላችሁ እያሉ ነው። ሰብስበው ይዘው ላስታውሳችሁ መሰለኝ እያንዳንዳችሁ የሬሳ ሳጥን እንደማዘጋጅላችሁ አሳያችኋለሁ እያሉ ነው። ሆኖ መዛቱ አስፈላጊ አይደለም። ጽናትም ላጠፋችሁ ጥፋት ይቅርታ ትጠይቃለች። ራ ይቅርታ አሁነት በርስኪ ግድ የለም። እኔ በንዴት ውስጥ በንዴት ያደረግኩት ውስጥ እንጂ ሌላ ነገር አስቤ አይደለም። በቃ ይቅርታለች ይቅርታ አድርጊላት። ዝም በይ አንቺ! የአይጥ የአይጥ ምስክር ድንቢጥ የሚባለው እንዳንቺ አይነቱ ነው። እያለችም እያለቻት ነው ሌላ ጽናትም ቢሆን ላጠፋችው ጥፋት ይቅርታ ትጠይቃለች። አረ እባክህ ይቅርታ የትኛዋ እናት ናት ለይቅርታዋ? አለ ለለት የትኛዋ እናት ናት ለልጅ ለልጅዋ ድርድር የምትቀመጠው አሉ። ከዛ እና ሰው ነኝ እናሳሳታለሁ እና ብትሳሳችሁ የልጅን ገላ ለመቅረጽ ነው። ከዚህ በፊት እሷ እንደዛ ስላደረገችኝ አሁን ከእሱ አልቅ ደንብዬ ነው። እውነት በይኝ እስኪ በልጅ እንደዚህ እንደምትቀኝበት አላውቅም ነበር። በፍቅር እንደዚህ ስትሆንስ እንዴማዬ በቃ ትጨቃጨቁ በቃ ወደ ቤታችን ሄድ ኪራየን ይዘ ነው። እሽ ቤት እየተረጋጊ በቃ እንሄዳለን እኔ ልጅ እና በድጋሚ በጣም ይቅርታ እማን ሄድ፣ በቃ እያለች እሺ፣ ቤት ደግሞ ውስጥ አትወኝም፣ እኛ እስክንጨርስ ድረስ ውስጥ ግቢ፣ እምቢ ምቢ ልትሸውደ እኛለች፣ እንደዛ አይደለም። እስኪ አንዴ አንተ ሄድ፣ እነዚህን ሴቶች ላወራቸው አለችው። ኪሩቤልን እንግዲህ አባረረችው ማለት ነው። ጽናት ማናት ቤትን ይዞ ሄደ ማለት ነው። አሁን እንግዲህ ፅናትን እና ሌና ልጨቀጭቅ ነው ማለት ነው። እሱ ደግሞ ቤትም ይዞ መጣ። እንግዲህ ሁለቱን ልጨቀጭቅ ነው እናትየዋ ማለት ነው። ፈልገሽው ነው እነት ይ ፅናት እኮ ከእኔና ከኪራይ ውጭ ማንም እንዳያየው ብላለች። እና ከዛ ሶፋ እና አልጋ ላይ የዝለሻል ነበር እንዴ? እያላት ግን ቢሆን ሊና ትሻለኛ። ለኔ ሊና ኮ ታጫውተኛለች። ፅናት እኮ በጣም ኃይለኛ ሰው ናት እያለች እያማችሁ። አየሽ አይደለም የተኛ ሰው አት ቀስቅሱ አንቺ ነሽ የቀሰቀሻት። ወይ ይ ማየና ፅናት ምንድን ነው የሚያጨቃጨቃቸው እያለች ነው። ምንም የኑሮ ውድነት ነው እያለ እየቀለደበር ነው። ወዴት ነው የምትሄጂው አላት ምንጎር ጭማ የላመጣ አለች። ነይ በቃ እዚህ ቁጭ በይ አላት። በኋላ ግን ፅናት ብትቆጣኝ እሱ ነው መምራት አለች። እሱ ደግሞ በይ ቁጭ በይ በቃ አላት። እንግዲህ እዚህ ጋር ደግሞ ቅዱስ ይሄ ልጅ መጣሁ ብሎ እዚህ በወልቶ ይቀራል እንዴ ምን አስብ እያለ ያ እንግዲህ ስልክ ለመደወል ስልክ ያነሳ ነው። እዛ ደግሞ ምሮ ሄሎ እምሩዬ፣ እማዬ ምን አለችሽ? እሺ፣ ምንድነው ያወራችሽ? ምን ትለኛለች? እኔ እንጃ በቃ፣ እናስጨነቀኝ ብቻችንን ኖራ ስትለኝ እኔ ትቼ ሄድኩኝ። አረ፣ እንኳን አንኖርክ ልክ እንዳንቺ ቆንጅዬ። አይ፣ ጥሩ በቃሽ አለች። ለማንኛውም ደብሯታል እማዬ። የማዬ ምንም ነገር አላችሽም አይደለ? አለ እሺ። በቃ የኔ ፍቅር የኔ ፈንታ አንድ እሱን ጠጭልኝ አላት። እሺ በቃ ቻው አለችው እሷ። በነገራችን ላይ ይደብሯታል እናትየዋ፣ ብዙ ነገር ብለዋታል። እሱ ግን ቆይ ግን ምንድነው እየተፈጠረ ያለው አለች። በምንድን ነው ሁሉ ፈተና የሚገጥብኝ እያለች ምሮዬ በጣም ታሳዝናለች። ማህረ ደግሞ ልሄድ ብቻው አንትቻት ብላ ሄደች። ወደ ማቶ ጋችን ከይስ ሆነቻ ማለት ማለት ነው። አሁን ደግሞ ኬሩቤል ከደረጃ እየወረደ አቶ ቅዱስ ከቻለ ማለት ነው። ሰላም ነው እያለው ነው ምን ሆነ ነው? ቅዱሴን ምን ለምን ላድርግ ምን ይሻለኛል? በሰዎች ጭፋትን ይማራለሁ። ፂም እንግዲህ ሳትፈልግ ከሶክፋት ተማሪዎች ያለፈ ህይወቷን አስበው የዚያን ስለተቷል አለመድገም የማይሆን ነገር ውስጥ ገባች እና አለቀዱስ ቤት ሻወር ስትወስድ በድብቅ ቪዲዮ ቀረጸቻት። ያ ቪዲዮ ደግሞ በድብቅ ቤት እናት ጋር ደረሰ። ኧረ እባክህ አለቀዱስ እንዴት ደረሳት አላቅም የሰይጣን ስራ ነው። እንዴት እናትየው ስልክ ቪዲዮ እንደገባ። በነገራችን ላይ የላከችው ቤቴ ነች። ቤቴ ጌት ልጫም ልጫወት ከዚ ልጇ ማለት ነው። ለማንኛውም ቤተሰቦች እየሁላችሁም ላይክና፣ እና ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ በሚቀጥለው ክፍል 1002 ሁለት ይዘን እስከምንመጣ ድረስ ሁላችሁም ላይክና፣ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም የምወዳችሁ ውድ ኢትዮጵያውያን ቤተሰቦች በያላችሁበት ፈጣሪ ይጠብቃችሁ ይጠብቀ ሀገራችንን ወደ ቀድመው ሰላማዊ ይመልስልን። ከጦርነቱ ከምንሰማው ሁሉ መጥፎ ከሆነ ነገር ሁሉ ሀገራችንን ይጠብቅልን። እኛን በስደት ዓለም የተበተነውን ሁላችንንም ለሀገራችን ምድር እያበቃን የምወዳችሁ ሰላማችሁ ብዝት ትርፍርፍርፍርፍ ይበልልኝ። እና ሁላችሁም ታዲያ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ እና ሼር ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ስለነበረን ቆይታ ክልብ አመሰግናለሁ፣ በጣም አመሰግናለሁ። ባባይ የምወዳችሁ የማከብራችሁ